ሰላም አሌኩም ወራህመቱላሂ ወበረካቱ። ውድ የዩቱብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ አልሐምዱሊላ። እናንተ እንዴት ናችሁ ቤተሰቦቼ? ውድ የዩቱብ ተከታታዮቼ ወዳችሁና ፈቅዳችሁ ስለምታዩኝ እጅግ አርጌ ነው ማመሰግናችሁ። የምትወዱኝና የምታከብሩኝ እንዲሁም ተከታታዮቼ እኔም እጅግ አርጌ ነው ማከብራችሁ። ዛሬ አንድ ቦታ ላሳያችሁ ላስጎብኛችሁ፣ እስኪ እጅግ ደስ ይላል ትወዱታላችሁ ብዬ አስባለሁ። እንደ እኔ አረንጓዴ ቦታዎችም ወይም ደግሞ እንደዚህ አትክልት ቦታዎች ወይም ደግሞ ውሃማ ቦታ መዝናኛ የሆኑ አትክልት የተዋቡ ስፍራዎችን የምትወዱ ሰዎች ካላችሁ እንደ እኔ እስኪ ላስጎብኛችሁ። እኔ በጣም ነው ወደ ክፍለ ሀገር ልጅ እንደመሆን መጠን እንደዚህ አይነት ነገሮች ያስደስቱኛል። ያው እኛ የክፍለ ሀገር ልጆች በጓሯችን እንዲሁም በሰፈራችን እጅግ የሚያማምሩ አረንጓዴ ነገሮች አሉ፣ ወንዞች አሉ፣ ሁሉ ነገሮች አሉ። ያው ይሄ በዘመናዊ የተሰራ ቢሆንም እኛ ደግሞ የተፈጥሯዊ ውብና የሚያምሩ ነገሮች ስላሉን ዛሬ እስኪ ላስጎብኛችሁ ብዬ ነው። እጅግ ትወዷችኋላችሁ። በጣም ያምራሉ፣ አረንጓዴዎቹ፣ መዝናኛዎቹ፣ ውሃዎቹ። እስኪ ጎራ ላስብላችሁ፣ ላስጎብኛችሁ። ትወዱታላችሁ። መዝናኛ ነው። ሸላል አካባቢ የሚባል ቦታ ነው። ይሄ ፏፏቴው ምንም የተፈጥሮ ባይሆንም በሰው ሰራሽ የተሰራ ቢሆንም እጅግ ግን ያምራል። ይሄ ፏፏቴው የምታዩት የሚወርደው ውሃ ከቤት ጀርባ ነው። ከዚህ በፊትም እንዲሁ አሳይቻችኋለሁ በሀለት ላይ ሲወርድ። ዛሬ ደግሞ ፏፏቴ እንደ ተፈጥሮ እንደ ተፈጥሮ ሆኖ ያለ የሚመሳሰል ላኪን ተፈጥሯዊ ያልሆነ የሚያምር ቦታ ነው ማሳያችሁ። ያው እንደምታዩት፣ ማሻላህ ተባረካላህ፣ እጅግ ደስ ይላል፣ ያምራል፣ ትወዱታላችሁ ብዬ አስባለሁ። እኔ በጣም ነው የወደድኩት። በጣም አይምሮን ፈታ ያደርጋል፣ እንዲሁም ከችግር ከጭንቀት ያወጣል። አንዳንድ ሰዎች ብዙ ከአቅም በላይ የሚያስቡ የሚጨነቁ ሰዎች አሉ። ፈጣሪ የሚለው ነገር ሊሆን እነሱ አስበው የሚገፍት ይመስል ብዙ የሚጨነቁ ሰዎች አሉ። እንደነዚህ አይነት ሰዎች እዚህ ቦታ ሄደው ቢቆዩ ትንሽ ፈታ ያደርጋቸዋል ብዬ አስባለሁ። በነገራችን ላይ እንደዚህ አይነት ቦታዎች ለእኛ ለክፍለ ሀገር ልጆች ድንቅ ነገር ላይሆኑ ይችላሉ፣ ብዙም የሚያጅቡን አይነት ነገሮች ላይሆኑ ይችላሉ። ላኪን ያው ብዙ ጊዜያችን ስላየ ነው፣ ብዙ ጊዜያቶችን ስለቆየን ምናልባት በስደት ላይ አሁን ላይ ትዝታ አለ ብዬ ስለማስብ ስለነበራችሁ ትዝታ ወይም ትውስታ ለመመለስ ወደኋላ ስል ነው ያመጣሁት። ተወዱታላችሁ። እናንተም ድሮ ክፍለ ሀገር እያላችሁ በእንደነዚህ አይነት ጫካዎች ወይም መዝራ ቦታዎች ላይ እንዲሁም መስኮች ላይ ምን አይነት ትዝታ ነበራችሁ? ብሎ ልጅ ሆናችሁ ካላችሁም በኮሜንት አስቀምጡ፣ በኮሜንት ሐሳባችሁን ግለጹልኝ። እኔ በጣም ምርጥ የምለው ትውስታ፣ ለምሳሌ እንደዚህ እንትኖች፣ ለምሳሌ ከጫካ ቦታ አረንጓዴ ነገሮችን በመቁረጥ በማምጣት ለምሳሌ የተለያዩ ነገሮች በመስራት እናስውባለን። እንደገና ደግሞ እንዲሁም እንጫወታለን። ልጁ ነን ቅጠላ ቅጠሎቹን እየቆረጥን ጢባ ጢቦ የተለያዩ ነገሮች፣ ልጁ ነን ማለት ነው። ያው የክፍለ አገር ልጆች እንደገና ደግሞ ቃቃ እንጫወታለን። ያው ልጁ ነን ነው። አሁንማ አርጅተናል። ያን የትውስታ የድሮውን ትውስታ ወይም ደግሞ ልጁ ነን የምናደርገውን ነገር ለመመለስ ያክል ብዬ ነው። አሁን ትልቅ ሰዎች ነን፣ አሁን አርጅተናል። በቃ ያው በነበር ያልፋል። ነበር እየተባለ አይደለም የሚወራው። ድሮ እንደዚህ ነበር፣ ድሮ እንደዛ ነበር የምንለው እኮ ለምሳሌ ወላጆቻችን ከዚህ ያለፈውን ያወራሉ። እኛ ደግሞ ስላለፍንበት ነገር ነው። ስለዚህ እንደዛ ነው ላችኋለው፣ ውዶችዬ እስኪ ከወደዳችሁት፣ ቦታው ከተመቻችሁ የራሳችሁን አስተያየት በኮሜንት ጻፍ ጻፍ አድርጉልኝ ይሄ ቢቀ ይሄ ነገር ቢኖረው ይሄ ነገር ቀርቶታል የምትሉት መዝናኛ ቦታ ካለ ለምሳሌ ይሄ ቢኖረው ያምር ነበር፣ ግን እኔ ምንም ይቀረዋል ብዬ አላስበም። ሁለ ነገሮቹ እዚህ ጋር ምግብ አዘዝን። ሻወርማ፣ ሳንዱች ብቱ ብዙ አይነት የምግብ አይነቶች ትልልቅ ከትልልቅ ምግብ እስከ ትንንሽ ምግቦች አሉ። የምትፈልጉትን የምግብ አይነት አሉ ታዛላችሁ፣ ትጠልባላችሁ፣ ትመገባላችሁ ብላችሁ ማለት ነው። እና በጣም ትወዱታላችሁ። እኔ እውነት ለመናገር ከምግቡም ከመጫወቻውም ቦታ ይሄ አረንጓዴ ቦታ ተመችቶኛል። አገሬን ትውስ ብሎኛል። ይሄ ኮባው ምናምን እኛ ሀገር ውስጥ የሚጠቅመው እዚህ ሙዝ ነው። በነገራችን ለእኛ ሀገር ግን ዳቦ መጋገሪያ ኮባው ይጠቅማል። ሴት አኩሪ ኮባ ደግሞ የምትባል ትንሽዬ ኮባ አለች፣ ቶሎ የምትደርስ። ታሳውሱ ከሆነ የክፍለ ሀገር ልጆች፣ እንደነዛ አይነቶችን ኮባ አሉ፣ ራቅ ይላሉ እንጂ እና የተለያዩ ነገሮች አሉት። እዚህ ውስጥ ለምግብነት የሚያገለግሉ እንደ ተምር አይነት አለ፣ ሌላም ሌላም ነገር። እንዲሁም ደግሞ ለመዋቢያ አትክልቶች፣ አበባዎች ናቸው። እና በተረፈ ወላህ እጅግ ነው የሚያምሩት። የድንጋዮቹን አምጥተው ማስቀመጣቸው፣ ማመሳሰላቸው እውነት ለመናገር ይችላሉ። በጣም ይችሉበታል። አስመስል ማለት ነው ተፈጥሯዊ አይደለም ይሄ ውሃው ምናምኑ ፏፏቴው። ግን እነሱ ሰው ሰራሽ ሰርተውት ነው። እውነት ለመናገር እጅግ አድርገው ይችላሉ። አያችሁት? በጣም ነው የሚያምረው። እኛ በተፈጥሯዊ ነው ወንዝ ይሆን እና ከዳርና ከዳሩ ወይ ጫካዎች አሉት የተለያዩ። እንደውም ወንዝ ጋር ወርዳችሁ ልብስ ጣጥባላችሁ ምና እዛ ጫፍ ላይ እንደገና የተለያዩ ነገሮች እናደርጋለን። ይሄን ስላቸው የክፍለ ሀገር ልጆች ነው የከተማ ልጆች ያው ሁሉ ነገር በግዥ ነው፣ ውሃውም፣ ሁሉም ብቻ ዛፍ ቅጠል ምናምን አለ። አሁን ላይ አለ፣ እውነት ነው። ጫካ አለ፣ ይኖራል፣ ወጣ ወጣ ያለ ከተማ ላይ ላኪን፣ ማን እንደ ክፍለ ሀገር አያችሁት? ይሄ እንትኑ እንደ አገዳ የመሰለ ቅጠል ነው፣ ግን አገዳ አይደለም። በጣም የሆነ የእንትን ውበት እንዲያመጣ ወይ ደግሞ አረንጓዴ ነገር ለመዋቢያ የተከሉት ተክል ነው። እኛ ሀገር ስሙን አላቀውም እውነት ለመናገር እና በጣም ነው የሚያምረው ቦታው፣ እጅግ ያማረ ነው። እኔ ወድጀዋለሁ። እናንተም ከወደዳችሁት እስኪ እንዴት ነው አስተያየት ስጡ። ይችላሉ እንዴት ነው ማመሳሰል ይችላሉ ከተፈጥሮአዊ ቦታ ጋር ብላችሁ ታስባላችሁ? እኔ ይችላሉ ችለውበታል አመሳስለውታል፣ ብዬ ነው የማስበው። ይሄ በእርግጥ ተፈጥሮ ነው እጽዋቱ፣ ይሄ የተተከለው ተክሎ ተፈጥሯዊ ነው። ግን ይሄ ውሃው፣ ፏፏቴው ያመሳሰሉበትን መንገድ እንዴት አያችሁት? ትክክለኛ የተፈጥሮ ወንዝ ምናምን፣ ፏፏቴውን ደግሞ አድርገው በሰሩት ነገር ላይ ትክክል ናቸው። አሳምነዋል፣ የተፈጥሮ አስመስለውታል ብላችሁ ታስባላችሁ ከሆነ በኮሜንት ግለጹ። በተረፈ አብረን ይሄንን ደስ የሚል ጊዜ ስላሳለፍን እጅግ እጅግ አርጌ አመሰግናለሁ። አብራችሁ ስለቆያችሁ ውድና የተከበራችሁ ተመልካቾቼ፣ በእናንተ ስም እጅግ አርጌ ሁላችሁን አከብራለሁ። ወዳችሁ ፈቅዳችሁ ስለምትመለከቱኝ በጣም ነው ማመሰግነው። በሸር በኮሜንት አበረታቱኝ። በሌላ ጊዜ ደግሞ እንዲሁ በአማርኛ ነገር እመጣላችኋለሁ። ባይ ባይ።